የዓይን ማኝ የሆኑ ሰሃቦች ያዩና የመሰከሩ እና አነስ ኢብኑ ማሊክ ምን ብለው ዘገቡ? እነ አህለ መካ የመካ ሰዎች ሰአሉ ረሱለላህ ሰለላሁ ዓለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለምን ጠየቁ። ምን ብለው ጠየቁ? አንዩሪያሁም፣ አያ ተአምር እንዲያሳያቸው ጠየቋቸው። ፈአራሁም፣ እርሱም አሳያቸው። ኢንሸቀል ቀመር፣ የጨረቃ መከፈል ስለዚህ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም የመካ ሰዎች አንተ በእውነት እንዳው ነቢይ ከሆንክ ከተአምር ሰርተህ እንድታሳየን እንፈልጋለን ባሉ ጊዜ የጨረቃን መክፈል አሳይተዋቸዋል ማለት ነው። እሺ ልቀጥል ልቀጥል። አዎ፣ ለነብዩ የመልአኩ የተገለጠላቸው በዋሻ ውስጥ ነው መሰለኝ አይደለም። ዋሻ ውስጥ መልአኩ ሲገለጥላቸው አንብብ እያለ ቪዲዮ ላይ ነው የሰማሁት። አንብብ እያለ አንገቱን ይጨምቀው ነበረ ብለዋል አይደለ? የተገለጠለት መልአክስ ማን ናቸው? አንብብስ ያሉትስ ምንድን ነው? የአምላክን ቃል አምላክን ቃል ቁርአንን እዚያው እየሰጣቸው ቃሉን አንብብ ሏቸዋል። እሺ እና ማነው የተገለጠለት ከተባለ ገብርኤል ነው ይህ ራሱ ገብርኤልም ተናግሯል። እኔ ገብርኤል ነኝ ብሎ በእርሳቸውም ገብርኤል እንደሆነ ቃል በቃል ተናግረዋል። አሳየሽ እንዳይትም ሁሉ ገልጸዋል። አሁን ወደ ማስረጃው እንሄድ። ቃሉን ያመጣላቸው የመጀመሪያው ቃል ዛኔ አንብብ ያላቸው ባላቸው ቅራ ማለት ነው፣ አንብብ። የመጀመሪያ ወረዱ ምዕራፍም እርሱ ነው ቅራ አንብብ አንብብ የሚለው ነው። ከለዚ ከለቅ ሁሉን በፈጠረ በሆነው በአምላክ በጌታ ስም አንብብ አላቸው። ስለጌታቸው አሳውቃቸው መጥቶ መጀመሪያ በዚያ ስም ማንበብ እንዲጀምሩ አሳውቃቸው ከለቀል ኢንሳን የሰው ልጅን የፈጠረ የሆነ እያለ ከአምላክ ዘንድ የተላከ መሆኑን ይህ መልእክተኛ ራሱን ገልጦ እኔ መልአኩ ገብርኤል ነኝ ብሎ ጅብሪል እንደሆነ የተናገረበትን ቃል በቃል ማስረጃ ላሳያ። እንግዲህ የወረደው የመጀመሪያው ምዕራፍ ይሄኛው ነው። ወደ አማርኛ እቀይረላለሁ፣ ችግር የለው። ራሱ ማንነት የተናገረበትን

እዚህ ጋር ስንሄድ ጊዜ ያው እና መልአኩ ገብርኤል እዚህ ጋር የተናገረባቸውን ቦታ እናገኛለን። ወደ አማርኛ እንቀይረው፣ እዚህ ይታያል አይደል? ይሄን ቀጥታ ወደ አማርኛ እንቀይርለት፣ አረበኛውን ይላል፣ ያ ሙሐመድ ሙሐመድ ሆይ አንተ ረሱሉላህ አንተ የአላህ መልእክተኛ፣ ለህ ዋነ ጅብሪል፣ እኔ ደግሞ ገብርኤል ልኝ፣ ያለ እየተናገረበት ቦታ ነው ማለት ነው። ታል አርን ያው እና አንተ ረሱሉላህ ዋነ ጅብሪል። ያው ቆይ ላሳያቸው እዚህ ጋር ወደ አማርኛ ቀይርላቸዋለን። ያውና አሁን አልቀይረው እዚሁ ጋር ያለ የተምሳሌት ማለት ነው። ከኔ ጋር አይደል አብረሀም ያው አንተ ጋር ምን ይላል አንብባ መሀመድ ሆይ እኔ ገብርኤል ነኝ፣ አንተም ያላ መልክተኛ ነህ። ይሄን ቃል ቃል በቃል ገና ቃሉን ሲያመጣ ጊዜ የተናገረው ቃል ነው። ያው አንብብ እያለ የተናገረባቸው የመጀመሪያው ምዕራፍ ነው። የዛኔ ማንነቱን ገልጦ እኔ ገብርኤል ነኝ አንተ ደግሞ የአምላክ የአላህ መልእክተኛ ነህ ብሎ አብሳሪው መልአክ ራሱ መልእክተኛነታቸውን አብስሯቸዋል። እርሳቸውም ራሳቸው እንዳዩ ተናግረዋል። ረአይቱ ጅብሪል ይላሉ፣ እኔ ገብርኤልን አየሁት። ወደ ቁሲት ሚአጀናዕ ለእርሱም ስድስት መቶ ክንፎች አሉት አሉ። መላእክቶች ክንፋማ ናቸው። ቦታቸዋል ገብርኤልን አየሁት እያሉ ቃል በቃል ተናግረዋል። እርሳቸውም እርሱም ራሱ እኔ ገብርኤል ነኝ አንተ ደግሞ የእርሱ የአላህ መልእክተኛ ነህ ብሎ

መላኩት ጊዜ ምን አሉት? ሙዓዝ ሆይ ወደ የመን ስትሄድ ጊዜ እዚያ ቦታ ላይ አይሁዲዎችና ክርስቲያኖችን ታገኛለህ። አደራ የመጀመሪያ የምትጠራባቸው ጥሪ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ እንደሌለ አስተምራቸዋል። ለየ አምላክ አንድም ሶስትም እንዳልሆነ ከእርሳቸው ትማራለህ። አንድ ብቻ እንደሆነ ከእርሳቸው የምትማረ አንድ አምላክ የአንድ አምላክ ሰላለማ ንሆነ ትማራለህ። በህያውነት ላይ ሞትነት የለበትም። ስለ ሌሉ ሙቷ ያሉ

እንዳ እንደ እነዚህ ነቢያት ሳደቆች ናቸው። ሙሴ ሳድቅ ነው።

ስለሚፈረደው አይደለም የሚለው ስለሚፈረደው፣ ስለወደፊቱ። ወደፊቱ በደንብ ያውቃሉ፣ ነግረውናል። የሚገርመህ እዚያው ላሉት ባልደረቦቻቸው አንተ የገነት ነህ፣ አንተ የገነት ነህ ስለ

የሚባለውን ነገር አያውቅም። አምላክ ሲያወርድለት ጊዜ ነው ያን ነገር የሚያውቁ አይደለ? ያን ነው ስለዚያ ነው እየተናገረ ያለው። አብደን እንዳሳይ የአንቀጽ እራሱ ስለ ራዕይ እንደሆነ ስለሚወረድላቸው ቃል እንደሆነ እዛው ላይ ይናገራሉ። ስለገነት ስለ ገሃነም አይደለም። ይሄን ያሉበትን ቦታ ሰዎች የሚነግሯቸውን ላሳያቸው ሱረቱ ልአህካፍ ላይ ይገኛል። ከላሳይ ያ ያውና እዚህ ጋር ይታያል በደንብ እዚህ ተከታተሉ። ምን ይላል? ከመልእክተኞች ቢጤ የሌለኝ አይደለሁም ይላል። ለማለት ስለ ነብያት እየተናገሩ ነው። የማለት እኔ አዲስ የመጀመሪያው ሰዓት ላይ የጀመረው ነብያ አይደለሁም፣ ከኔ በፊት በርካታ ነብያት አልፈዋል እያሉ ነው። በእኔም በእናንተም ላይ ምን እንደሚሰራም እንደሚሰራም አላውቅም አሉ። ስለምንድን ነው የሚሰራም የሚለው ቀጥሎ ተናገረ። ወደ እኔ የሚወረደውን እንጂ ሌላን አልከተልም ስለሚወረደው ራይ ስለዚህ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም፣ وما يفعل بي ولا بكم በእኔም በእናንተም ላይ ምን እንደሚሰራ አላውቅም ካሉ በኋላ ምንድነው ይሄ ነገር እየተናገረ አሉት። እንደሚሰራ መቼም ሲባል ስለወደፊት ነው አይደል? እሺ፣ ስለወደፊት ነው ችግር የለውም። ያ ግን ስለምንድን ነው ራይ? ስለሚወረደው ራይ ነው ፈቻው አይደል? ወደ እኔ የሚወረደውን እንጂ ሌላ አልከተርም። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም ማለት ከሚያት መካከል እንጂ ሌላ አይደለሁም ነው ወማ አንተ ኢላ ነዚሩን ሙቢን ግልጽ አስፈራሪ የሚሉት ከገሀነም እሳት ያስፈራራሉ፣ በገነት ያበስራሉ። የነቢያት ስራ ነው። እኔ ከነዚያ እንጂ ሌላ አይደለሁም ነው። ስለዚህ የሚናገረው ስለሚወረድናቸው ራእይ፣ ወደፊት ስለሚመጣው ራእይ፣ እኔ ክሲወርግላ ጊዜ እንጂ ከእናንተ ተለይቼ አሁን ቀን የማውቅ አይደለሁም። ያው እየተናገሩ እንጂ ስለገነትና ስለገሀነም አይደለም። የገነትና የገሀነም መሆናቸውን በደንብ አድርገው እርሳቸው ተናግረዋል። እኔ የገነትን ብቻ ሳይሆን የገነትን በር የማስከፍታት እኔ ራሴ ነኝ ብለው ቃል በቃል ተናግረዋል። እሺ ደግሞ አንድ ልጀምር። በሰማይ ቤት ለአንድ ወንድ ሰባ ሁለት ሴቶች ይቀርባሉ ይላል። ደግሞ ስህተት ነው። እንደው ሀዲሱን በመጀመሪያ ለሸሂድ ነው የሚለው። ሸሂድ ማለት ሰማዕት ነው የሚለው። ወደ ሀዲሱ ደረጃ ምናምን ማብራሪያውን እመጣለሁ። ወደዛ ሳልመጣ ግን እንደው የሚለው ምንድን ነው ልሸሂድ ከምስ ፍሰዋል ነው የሚለው። ለሰማዕት ሰው አምስት የተለዩ ስጦታዎች ያሉት ይላል ሸሂድ ማለት ሰማዕት ሆኖ በጦር ሜዳ ላይ እየተፋለመ ሳለ የተገደለ ማለት ነው። ገብቷል አይደል? ታዲያ ሁሉም ሙስሊም በጦር ሜዳ ላይ ና እንደሚሞት ነው? አ አይደለም እንዳውም አብዛኛው በጦር ሜዳ ላይ የማይሞት ነው፣ በአልጋ ላይ የሚሞት ነው። ታሟ አይደል? ስለዚህ ሙስሊሞች በሰባ ሁለት ያገኛሉ ወይ ሲላችሁ የመጀመሪያው መልስ ይሄ ነው። ለ አይደለም ለሰማዕት ነው የሚለው ቦታቸው አላረ ለሰማዕት ነው የሚለው አንደኛ እሱ ሁሉም ሰው ሰማዕት ሆኖ የሞት ረበፍ ስለዚህ እሱ አይ

ለምን ይሄን ናልክ ካላችሁ ምክንያቱም የመጽሐፎቹ ወታል አለ። ስለዚህ የአሀዲስ ሰባ ሁለት ያለው ወደዚህ ግንዛቤ ይመለሳል። አንድ ሰው ሰባ ሁለት ሲል ጊዜ ግነትን ለመግለጽ እንጂ በዛ ከተባለው ሁለት ብቻ ነው የሚያገቡት ግነትን ለመግለጽ ነው። አላህ እንዲህ አይነት ቃላት ቁጥሮችን ይናገራል። በቁርአን ላይ ራሱ በሱረት ተዋ ላይ እስተግፍር ለሁም ማውላ ተስተግፍር ለሁም ኢን ተስተግፍር ለሁም ስብዒን ብረትን ፍለየፍር ላ ለሁም ይላል። ስለ መናፍቃን እየተናገረ ሙሐመድ ሆይ ለእነዚህ ለከሃዲያን ለመናፍቃኖች ምህረት ብትለምነኝ፣ እንደው ሰባ ጊዜ ብትለምነኝ አልምርላቸውም ይላል። ሰባ አንደኛ ቢለምኑት ይምራል ማለት ነው? ላ፣ አይደለም። ግነትን ለመግለጽ ነው፣ ሰባ እያለ የሚገልጸው ለምሳሌ አንድ ሰው የሆነ ነገር አደረገና እንዳው ይሄ ሰው አንድ ሺህ ጊዜ ሊናገር አላምነውም፣ ልትል ትችላለህ። ምንን እየገለጽክ ነው? አንድ ሺህ ጊዜ ሊናገር ስትል ግነትን ለመግለጽ ነው። አንድም ቢናገር አልሰማሁም እያልክ ነው ሰው

አይሰጥም። ክፉ ነገር ነው። ልጅ መውለድስ ክፉ ነገር ነው ና ክፉ ነገር አይደለም። ስለዚህ ሰውየው ማጠራቢ ማህበረሰቦች ስለምንጠይቃቸው በገነት ውስጥ መውለድ እንደሌለ ተናግረዋል። እንዴት ነው በፈለግ ይሳላቸው በከፈለክ ይሰጥሃል አሉት። ነገር ግን ያን እራሱ ራሱ ሲገልጽ እንደምታዳለች መረጋሱ መወለዱ ልጅ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራ የሰጠኛ በጣም ነገር አይደለም። ከፈለክ ከአንተ ደስ ካሰኘህ ልጅን ማየት በሁለቱ ትሰጣለ ጥሩ ነገር ነው። መጥፎ ነገር ቢሆን አትሰጥም። ቦታል አይደለ? ራሴ ናጥፋ ብትል አይፈቅድልህም። ራስን ማጥፋት መጥፎ ነገር ነው እና ሰውን ልግደል ፈቃደልኝ አንዱን ሰው ልግደል የገነት ሰው ብትል አይሰጥህም። ክፉ ነገር የለም በገነት ውስጥ። መልካም ነገር እስከጠየቅ ድረስ ትሰጣለ። የምትፈልገው አንተ በምድር ላይ ደስ ሰ የመኪና

ይቅርታ፣ በዛ እና ሁለት ማለት ነው። መጀመሪያ ገነት ለሚገቡ ሰዎች ነው። ሁለት የተባለው ራሱ መጀመሪያ ገነት ለሚገቡ ነው። በጀነት ውስጥ

በጀነት ውስጥ ያገባል ሲባል ጊዜ ሸሄድ ብቻ አይደለም፣ ሁሉ ናቸው። ይህን ይመስላል። አብራ አመሰግናለሁ።